ይኸውላችሁ ፋሚሊ እኔ እርግጠኛ ሆኜ የምነግራችሁ ማለት ነው፣ አብርሃም ነፃነትን ያፈቅራታል፣ በደንብ ያፈቅራታል። ይሄ ደግሞ እንዴት አልክልትቱ እንችላላችሁ ወደ በኋላ እነግራችኋለሁ። ሰው በዚህ ልክ እንዴት ማገናዘብ ያቅተዋል? ኧረ ነፂ በእናትሽ ሸፈሪ ተይ፣ ቆይ፣ አለም ወይኔ። ይውላችሁ እኔ ምን ማለት እንዳለብኝ አላውቅም ዛሬ ይዤላቸው የመጣሁት ቪዲዮ አብርሃም ትናንትና በተፈጠረው ከነፂ ጋር ከሩታ ጋር ተገናኝተው ባወሩበት ቪዲዮ ሩታ ጥላቸው ስትሄድ ነፂ ምናለች መሰላችሁ? ሩታ አትሆንም ላንተ የምትመጥን ሴት አይደለችም ስትለው ዝም አለ። ለምንድን ነው ዝም ያለው? ስለሚሆናት አርል መርጦ ያገባት። አሁን ነፂ ስትመጣ ለምን ዝም ይላል? እውነቱን ለምን አይናገርም? ነፂ በአንተ ህይወት ምን የሚመለከታት ነገር አለ? ለማስታወስ ያክል ቪዲዮውን ላሳያችሁና ሀሳብ እንሰጥበታለን። የተዋ ሆት ትሆናለች። በቃ ያንስ አንቺ እንኳን ተረጋግተሽ ስለማውረ ሰው የሌለውን ባህሪ አያመጣም እኮ። ምንም ሆት ብትሆን የሌላትን ባህሪ አምጥታ ዛሬ እኔ እንደዚህ ልታደርገኝ አችልም። መጀመሪያ ይህ ሰው ልጅ ስርዓት የሚባል ነገር ሊኖረው ይገባል። ሽቀኑ ስላገናኘሽ እኔ በቃ ጥፋተኛ ይቅርታ አለሱ። አንተማ ሁሌ ጥፋተኛ እኮ ነው፣ በሁሉም ነገር ጥፋተኛ ነው። ተማኛል ና አብርሽ። እኔ አሁን ለመጨረሻ ጊዜ አንድ ነገር ነው የምልህ። ምንድን ነው ልዩቷ ማትሆን ልጅ ናት፣ ባህሪዋም የሰው ልጅ ስነ ስርዓት ምንም አይነት ስነ ስርዓት የላትም። ይገባ እኔ አንድ ነገር ነው የምልህ አትሆንም። በቃ እሱ እኔ የምትሰማኝ ከሆነ ላይ ትንሽ ይሄ ክብር ካለ ለሰው ልጅ ትንሽ ማለት ነው ክብር ካለ እናንተ ማለት አትሆንም። እሱ በቃ እግዚአብሔር ማይሆን ነገር ነው እያወራሽ ነው ያለው። አንቺም የራስሽን ሳይር ብቻ ነው አየሽ፣ እየጠበኩሽ ነው አይደለም። ማይጠቅም አይደለም። አንቺም የራስሽን ሳይር ነው እያሻለሽ ነው ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ የአቢቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። ያው ዛሬ የመጣሁበት ቪዲዮ መግቢያ ላይ እንዳያችሁት ነፂል ለአብርሃም አንተ ሩታ አትሆንህም ምናምን ስትለው ነበር እና በሱ ቪዲዮ ላይ አንዳንድ ሀሳብ ለመስጠት ወደ እናንተ መጥቻለሁ ይህንን ቪዲዮ ላይክ በማድረግ ጀምሩት እንዲሁም የኔን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን ፋሚሊ የእውነት የእውነት የአብሬሽ እና የሩታ ፋሚሊ ሆነ ይህንን ቻናል እስካሁን ሰብስክራይብ ካላደረግ ብዙ ነገር እያመለጠ ነው የእምሬን ነው ብዙ ነገር እያመለጠ ነው ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ ያው መግቢያ ላይ እንዳያችሁት ሩታ ነፂ ለአብርሃም ሩታ አትሆንህ ምናምን ስትለው ነበር ምን ማለት ነው ይሄ ቆይ አረ ነፂ ተይፈሪ በናት ተይፈሪ አብርሃም እኮ ሩታን ያገባት መርጦ ወዶ ፈቅዶ ነው አይደል ያገባት እንዴት ነው አብርሃም እርግጠኛ ሆኜ የምነግራችሁ ማለት ነው ፋሚሊ አብርሃም ሁለታቸውም ያፈቅራቸዋል ሁለታቸውም ይህንን ያልኩበት ምክንያት ደግሞ እንዴት ነው ሚስቱን አንድ ሌላ ሰው ሚስቱን ስታጣጥልበት አቶንህ ምሷ ምናምን ብላ አንተ ስትልበት እንዴት ነው ዝም ሊል የሚችለው? የምሬን ነው። እንዴት ነው ዝም ሊል የሚችለው? ይሄ እኮ የማይባል ነገር ነው። ማንም ሚስቱን እንደዚህ አቶንህም ያገባት ሚስቱ አቶንህም ምሷ ለአንተ ምትመጠን ሴት አደለችም ሲባል ማንም ይወድ ሰው የለም። አንተ ግን ዝም ነው ያልከው። ይህ ማለት ደግሞ ነጽ እንደምታፈቅራት እያሳየህን ያለው ሲቀጥል ደግሞ ወደ ቡታጅራ ራሱ እኒድ ስትልህ ለምን ዝም አልክ? ወይስ ከነጽ ጋር መሄድ ፈልገ ነው ሽብጣ ሄደስ ምን ነው ማለት? ሚስተን ጥለ ከድሮ ኤክስ ጋር ስትሄድ ሩታ ምን ይሰማታል? ተው እንጂ አብርሃም ተው፣ እውነቱን እናውጣው። አውጣው፣ ተው። የእውነት ነው ምላችሁ። እኔ ምን ማለት እንዳለብኝ አላቅም? ብቻ በጣም ግራ የገባውና የተወዛገበ ነገር ነው። ወይስ በጣም ትልቅ ፋይል ይዛ ነው እንደዚህ? ወይ ነው ምንድነው ነገሩ? ለምንድን እንደው እንደዚህ የምትሆነው እንዴ እነዚህ በዚህ ልክ ፋይል አወጣለሁ ብላ እያስፈራራች ከሆነ የእውነት እኔም አስበውን ማለት ነው። ተፈጥሮ ብቻ እንዳይሆን አብርሃምና ሩታ ከተጋቡ በኋላ ነጽ ጋር ሄዶ የሆነ ፋውል በሆነ ፋይል ይዛው እንዳይሆን የምሬ ነው ምላችሁ። ይሄ ነው የምፈራው እኔ ይሄን ነገር። ካረክ ግን አብርሃም፣ የምሬን ነው በጣም ነው ማዝንብ። በጣም ማለት ነው በጣም ከመለ በላይ በጣም አዝንብሃለሁ። አንተ እውነትም ንጹህ ሰው ከሆንክ ከነፂ ጋር የድሮ ፍቅረኛ ብቻ ከሆናችሁ አሁን ላይ ከነጽ ጋር ምንም ነገር ከሌላችሁ እውነቱን አውጥተ ነፂን ወደ ነበረችበት ወደ ቦታ ወደ ምትኖርበት ከተማ መልሰ ከሩታ ጋር ኑሮን ትኖር ኑሮን ህይወትን ትቀጥል ነበር። ግን እኔ ራሱ ዝም ብዬ ዝጠረጠር የሆነ የሰራው ፋውል አለ ከነፂ ጋር ሆኖ ማለት ነው። አንዴ ካልሆነ በዚህ ልክ እንዴት እንደዚህ ይሆናል? አብርሃም እንዴት እንደዚህ ጭፍን ይወላል? ብታጀራ እንዴት እስክትለው ድረስ ብታጀራ እንሄዳለን ብላ ስትለው ምንም አላለም። እሺም አላላትም፣ እምቢም አላላትም። ይሄ ማለት በሁለት ሆኗል ማለት ነው። አብርሃም ወዶና ፈቅዶ ላገባት ሚስቱ አትሆንም፣ እሷ የምትሆን ሴት አይደለችም ስትለው ዝም ነው ያለው። ምንም ነገር አላለም። እንዳውም ቡታጀራ ቢሄድ ይሻላል ነፂ፣ ለሩታ አትሆንም ምናምን ብላ ከምትለው ሰው እንዴት ነው ሚስቱን አትሆንም የአንተ ሚስት እኔን? ይሄ ማለት እኮ ነፂ ሩታ አትሆንም፣ እኔን የሚሆነው እኔን አግባኝ እያለች እኮ ነው አብርሃም ደግሞ በዚህ ነገር ዝም የሚል ነገር ከሆነ እውነትን ነጽን የማግባት ፍላጎት አለው ማለት ነው። እንዴ ፋሚሊ፣ የእውነት ምን ማለት እንዳለብኝ አላቅም፣ ብቻ በጣም ግራ ገብቶኛል። እኔ ራሱ ማለት ነው። የእውነት ሩታዬ አይዞሽ፣ ግን ትናንትና የምር በጣም ነው ያኩራሽኝ። ያው ከትላንት ወዲያ የነበረው ጥፊ ማለት ነው ትናንትና ለነጽ ነበር የምታቀምሽልኝ ብዬሽ ነበር እኮ ከትላንትና ለአብርሃም ሳይሆን ለነፂ ታቀምሽልኛለሽ ብዬሽ ነበር፣ ግን ያው አላረክሽም። ችግር የለውም በቀጣይ ስትገናኙ ትይልኛለሽ። ሩታዬ አይዞሽ፣ ከአብርሃም ጋር ታርቀሽ ኑሮሽን በስነስርዓት እንደምትቀጥይበት ጊዜ ይመጣልሻል። አንቺም ደግሞ ለነገሮች አትቸኩይ፣ ማለት ውሳኔ ለመወሰን የሚሆን እንደዚህ ለመናደድም ቢሆን ነገሮችን በሰከን ባለመንገድ ለማሰም ሞክሪ። አብርሃምም ደሞ ከዚህ ካለህበት ስሜት ወጥተ ካለህበት ይሄ ከነጽ ጋር ካለ ነገር አቁመ ወደ ሩታ እንድትመለስል እንፈልጋለን። የምር ሩታ እንድትጎዳብን አንፈልግም። በዚህ ልክ እየጎዳሃት ነው አሁንም ያለው ማለት ነው እየጎዳሃት ያለው በዚህ ሩታ እንድትጎዳብን አንፈልግም። በጣም የምንወደ የምናከብረ ዩቲዩበር ነኝ እኔ የእውነት ዩቲዩብ ላይ ካወቋቸው ሰዎች አንዱ በጣም የምወደውና የማከብረው አብርሃም ነው። አሁን ላይ እያረገ ያለው ነገር ግን በጣም የሚያስጠላ ነገር ነው። እኔ እንድጠራ ሁሉ ላይ እያረገኝ ያለው ለምን ውሸት እየዋሸ ሩታና ከሩታ አልፎ እኛን እየዋሸን ስላለ ማለት ነው። ምንም ፋይል የለም ይላል ፋይሉ ደግሞ ነጽ ያለች ትላለች። ስታፋጥጠው ደግሞ ዝም ነው የሚለው። የሌለ ነገር ከሆነ ነጽ ወደ መጣችበት መልሶ እውነቱን ማውራት ማውጣት አለበት። ፋሚሊ የእውነት ምን ማለት እንዳለብኝ አላቅም። ብቻ በቀጣይ ቪዲዮ እንገናኛለን። ቀጣይ ምን ይፈጠራል የሚለውን አብረ እናያለን። ምንም የምናቀው ነገር እኔም እናንተ ምንም የምናቀው ነገር ስለሌለ ማለት ነው። በቀጣይ ቪዲዮ እንገናኛለን። ሁላችሁ በያላችሁበት ሰላማችሁ ብዛለኝ። ይህንም ቪዲዮ ከወዳችሁ ላይክ ማድረጋችሁ እንዳትረሱ። ላይክ ሳአድርጉ ስላችሁ በተቻላችሁ መጠን ሼርን ለማድረግ ሞክሩ። ምክንያቱም ይህንም ቪዲዮ አብርሃምም ሩታም ነፃነት ሁላቸውም ስለሚያዩት ማለት ነው። በተቻላችሁ መጠን ሼር ለማድረግ ሞክሩ እንዲሁም ላይክ ስታደረጉ ማለት ነው አብርሃምም ነጽ ሁሉን ጋር ሁላቸውም ጋር የመድረስ አቅም ስለሚኖረው በደንብ ላይክ አድርጉት በቀጣይ ቪዲዮ እንገናኛለን ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ወዳችኋለሁ ይመቻችሁ